ባሞት ኦፍ የሰው መሰቀየትን ደም ስለማት በጣም ጠቃሚ ውጤት የሚኖረው ነው የሚሆነው። ግን ደግሞ በዚህ አስቸጋሪ ሁኔታ ውስጥ ተረጋግታችሁን ማሰንጠኛ ልሳት ይቀመሉ። በጠላት ግፊት ወደ ቀኝና ወደ ግራ ስትሉ ሁሉ ተጎናችሁና እንከታተል ነበር። አንዳንዴ ባይንም እናያቸዋል እና እሱ ይበግራችሁ። በዚህ ሁኔታ ውስጥ ጸንታ ብዙዎቻችን ያደግንበት አካባቢ እና የመጣችሁበትን ቦታ ስለማቀው ሰዲ በአዳ አትሞስፊየር ውስጥ ሆናችሁ እንተናችሁ ነው ተከታተላችሁ ነው። ጀግኖች ናችሁ። ትልቅ ክብርና ትልቅ ምስጋና ይገባችኋል። አሰልጣኞቻችሁ፣ የስልጠና አስተባባሪዎች ብዙ ነገር ባልተሟላበት ሁኔታ ብዙ ነገር ጠይቀው ምላሽ ሳያገኙ ግን ከእናንተ ፊት እየቆዩት የማሰልጠኛ ካምፖች በሁሉም ነገር በተሟሉበት ሁኔታ ውስጥ እንኳን ስልጠና መስጠት ከባድ እንደሆነ ከትንሽ ተሞክሮ ያውቀዋል። ከተለያየ ዓለም የተሰበሰበ ሰው ስለሆነ ብዙ የመንገራገጮች ይኖራሉ። ኦልሞስ ምንም ሳይኖር እና ብዙ ነገሮች ሳይመቻቹ አሰልጣኞቻቸው የእናንተን ጥያቄ አንዳንዴ ስምንት ሲከያየር እ የእናንተን ግልምጫ ጭምር ተቋቁመው ተቋቁሞ በዚህ ልክ ስልጠናውን መግፋታቸውን ነው ዞን ተፈጽሞ እነሱንም አስተባባሪዎቹን አሰልጣኞቹን በእናንተ ስም ማመስገን እፈልጋለሁ። ትናንትና ከነሱ ጋር ዝርዝር አውርተናል። ከቅዳሜ ዕለት የስልጠናው ሂደት ምን ይመስል ነበር፣ እንዴት እዚህ ተደረሰ፣ የሚጎልተው ምንድን ነው የሚለውን በዝርዝር ከያዝኩ በኋላ ከክፍለ ጦሩ አመራሮች ጋር አውርቻለሁ። የሚጎልለውን ነገር አውጭዋለሁ። ከዛሬ ሰኞ ጀምሮ መሟላት የሚገባው ነገር ተሟልቶ በፍጥነት በጣም ባጭር ጊዜ መረቀው እንዲሄድ ነው የተስማማነው። ስለዚህ ከደረግሬሽን ጀምሮ እስከ መመረቂያ ዩኒፎርም መሟላት የሚገባው ነገር እንዲሟላና ለሱ የሆነው ነው አስፈላጊ ቅድመዝ እንዲደረግ ዛሬ ዛሬ ሰኞ ጀምሮ ሆነን እንዲጀምር ከጥሩ ተመራጥ ወደ ሰንተናል። በተቻለ መጠን በተቻለ መጠን ሁሉ በእጃችን ሁሉ በደጃችን ጋር እንኳን የሚሟሉት ነገር ተሟልተውላችሁ በቅርብ አንድ ወር በማይሟላ ጊዜ ውስጥ ተመርቃችሁ ወደም ትመለሱበት ቦታ ትመለሳላችሁ ማለት ነው። ስትመረቁ በዚህ ልክ ደም እያለባችሁ ነግስ ሳይሆን ጥቁር ላይ ብያለባችሁ እናንተን አሰልጣኞችና አስተባባሪዎችን መከራየታችሁ እዚህ ተደረሳችሁ በኋላ በዘፈቀደ እናደርገ ዩኒፎርም በአስቸኳይ እንዘጋጅ፣ ተነጋግረናል፣ ተማምነናል። ዩኒፎርም ለብሳችሁ፣ አገራይቷችሁ፣ ወሰንኮች ፀሐይ ነውቋችሁ፣ ተመርቃችሁ በክብር ሌላ ቦታ እንደሚደረገው ነው የምትሄዱ እንጂ በዘፈቀደ ስንት ዋጋ የተከፈለበት ዋጋ የከፈላችሁበት ስልጠና እንደነገሩ አድርገን አይደለም እንቋጭም። ስለዚህ ባጭር ቀን መረቃ ይኖራል። ይሄን ያዙልኝ። ስትመረቁ ደግሞ ሁሉም ነገር ተሟልቶ ነው የሚሆነው። ግልጽ ነው። አዎ ከመረቃ ቀን ባለው ጊዜ ውስጥ አሰልጣኞቻችን የሚጎለውን የሚቀረውን ያውቁታል። በተለይ መሰረታዊ የሚባለውን ነገር ያው በፍጥነት ስለሆነ እየተሰጠ ያለው እንደምታውቁ ጥልሶርና እዛ በላይ ሊወስድ የሚችል ስልጠና ስለሆነ ተጨምቆ እየተሰጠያለ የምትጎለውን ምትጎልለውን መጨበጥ የሚገባቸው የቀረ የሚባል ነገር ካለ እስከ ምረቃ ቀን ባለው ይሰጧችኋል። ተነጋግረናል። ቅዳሜ ዕለት ከእነሱ ጋር ታግሳችሁ እንኩራችሁ። የሚቀረው መንገድ የመጣችሁትን አንድ ሶስተኛ እንኳን ስለማያክል እሮብ እሩብ ስለማያክል ጨርስና ከቻል ሁላችንም ተገንትን ተመረቃችሁ፣ በክብር ወደ መጣችሁበት አቅጣጫ ትመለሳላችሁ። ተመለሳላችሁ። ስለተያየን ስለተገናኘን ይሁን በጣም ደስ ብሎኛል። በስራ እየተንቀሳቀስን የነበረው ግን እንዳልተውናችሁ እንደምናስባችሁ ወንድሞች አጥተላለቁት ተስማሩ። አሁን ሰጎናችሁ እንዳለ እንደተረዱ ነው፣ ሰብረን የመጣ ነው። እንደዚህ አይነት ሂደት እስከሞላ ጎደል ስላለፍን ስሜቱንም እንረዳዋለን። ይሄ በተለመደው ቋንቋ የሰው ሀገር የሚባለው ጎጃም አካል ሁላችንም ታደግንበት ነው። ከሮማንቲክ የራቀ ስለሆነ

ስልጠና ብሰጥም ወገቤን እያለ የሚደክመው ብዙ ይኖራል። የስልጠና ተፈጥሮ ነው። የትግል ተፈጥሮ ነው።

አብዛኛው ምን ምን መናገር አይጠበቅብኝም። ምናልባት መዳረሻችን ምናልባት የአማራን ህዝብ ነጻ ማውጣት ስልጣን መሆን መቆጣጠር ነው የሚሆን። ከዛ በመቀጠል መናገር ፈልው የትግላችን አሁን ያለበት ደረጃ ትናንት ሰብ በደንበር አይን እዛ ደረጃ ላይ አይደለም ያለዋ። ትግላችን አድጓል፣ ከፍ ብሏል። ትናንት ያልነበሩ ነገሮች ዛሬ ነው፣ የሉም ትናንት የምታያቸው የነበሩ ነገር ዛሬ ላይ የሉም። አድጓል ማለት ነው። መሪ ፈጥናል፣ ድርጅት ፈጥረናል። የስለምንግስነትን ባህሪ ተላልፈና አገር መምራት እንችላለን፣ አይደለም። ስለዚህ ትግላችን አድርጓል ማለት ነው። የዚህ ትግል ባለቤት ማን ነው? አማራ አማራ ነው። ትግላችን መጠበቅ አለብን። ትግላችን ስንጠብቅ እንዴት ነው የምንጠብቀው? እዚህ ያለውን ታገ በማክበር ስንቅ በማቀበል ትልቅ በማዘጋጀት ሲርበው ሲጠማው በማብላት በማጠጣት ነው። አይደለም እንዴ ፋኖ ምሽግ የለውም፣ ፋኖ ምሽግ የለውም። ጠላት በአምስት ደቂቃ ውስጥ ምሽግ ይቆፍራል። ሕዝብ ስለሌለው ይፈራል። እኛ ግን በገበያ መሃል እንኳን ምሽግ አንቆፍርም። ለምን? ሕዝባችን ስላለን አይደለም? ስለዚህ እኛ የእናንተ ልጆች ስለሆንን እኛ እናስጠብቃችኋለን ማለት ነው።

እኔ በእድሜ ላንስ እችላለሁ፣ ከኋላም ተልቶ ወንድሞቼ ትልቅ ጥያቄ በሰናችሁ በታስ ላይ ላቅ እችላለሁ። መምራት የሚችሉ ወንድሞች አሉ። ምናልባት በየመድረኩ መድረኩ በየቀጠናው በየወረዳው እየቀረቡ የማያስተምሩ የራቸው ስራ ስጧቸው። የሚሰሩ ትልቅ ወንድሞቻችን አሉ። በአሜሪካ ሀገር በተለያዩ ቦታ ላይ ይቆዩ፣ ሰፊ ድምፅ ያላት ምናልባት በተደጋጋሚ ይናገራሉ፣ ይሁን አሁን ካለ ያለው ስርዓት ከሚመራው አሰራር በላይ ግን እኛ መስራት እንችላለን፣ በጣም አሳምረን። ምናልባት እኛ የሚያቅተን አብይ ከሚሰራው የሚሰራው ስራ ላይ የሚያቅተን ሰው መግደል ነው የሚያቅተን የሚችል ወገል መግደል። እንደነሱ ሰራዊት ሴት ላንደፍር እንችላለን። ያ ነው ያቅተን የሚችል። እንደነሱ ሰራዊት የወንድ ብልት ላንቆርጥ እንችላለን። የሰው ልጅ የሰው ፈጣሪ የፈጠረውን የሰው ናፋ ለማጣጥም እንችላለን በሳት ያ ነው ያቅተን የሚችል ከዛ ውጭ ግን አሳድረው ስርዓቱን ደግሞ አሳምረን መምራት እንችላለን አሳምረን። በጣም ይጠራጠራሉ። ገድም ይመዝኑና በጣም ይጠራጠራሉ። ከሆነ ቦታ ቸግሮ የመጣን ይመስላቸዋል። በጣም ይጠራጠራሉ። ስራ ጠርተን የተሰባሰብን ይመስላቸዋል። ፍጹም አይደለም። ከኔ ጀምሮ ፍልታቱ ወንድሞች ሲወጡ በየአካባቢው ያሉ ጓዶች በርካታ ስራ ነበራቸው። ይደስባላ ብታወቁት፣ በእኛ እድሜ በዚህ እድሜ በእኔ እድሜ የኔ ጓደኞች ሁሉ ስራ ይኖራቸዋል።

ታናሽም ለምንስ ነው። የአማራ ፋኖ ብሔራዊ ኃይል መመስረትን አስመልክቶ ከዓለም አቀፍ የአማራ ሕብረት የተሰጠ ወቅታዊ የድጋፍ መግለጫ። ዓለም አቀፍ የአማራ ሕብረት ግሎባል አማራ ኮአሊሽን ካገር ቤትም ሆነ በውጪ ባለው በአብዛኛው አማራም ሆነ ፍትሕ ወደድ ኢትዮጵያውያን ዘንድ በከፍተኛ ጉጉትና ተስፋ ሲጠበቅ የነበረው የአማራ ፋኖ አንድነት በአፄ ቴዎድሮስ የትውልድ ቦታና የኢትዮጵያን አንድነት ለማጽናት ትግል በጀመረባት ታሪካዊት ቋራ እውን ሆኖ የአማራ ፋኖ ብሔራዊ ኃይል በመመስረቱ የተሰማነን ደስታ እየገለጽን ጠንካራ ድርጅታዊ ድጋፋችንን ለማድረግ ዝግጁ መሆናችንን እንገልጻለን። አራቱ የአማራ ፋኖ አደረጃጀቶች አመራሮችም ሆነ ሌሎች በየደረጃ የሚገኙ የፋኖ አባላት እዚህ ደረጃ ለመድረስ ያለፉበት ውስብስብ ፈተና እንዲሁም የከፈሉት መስዋዕትነት እጅግ የሚደነቅና ትውልድ ሲዘክረው እንደሚኖር አንጠራጠርም። የአማራን የህልና ትግል ያለ ጠንካራ የአማራ ፋኖ መዋቅር ብሎም ተቋም ከግቡ ማድረስ ይቻላል ተብሎ አይታሰብም። ከዚህም የተነሳ የተለያዩ የፋኖ አደረጃጀቶች ወደ አንድ መምጣት በብዙዎች ዘንድ ሲጠየቅና ሲቀነቀን የነበረ አይነተኛና ና ሁነኛ ጉዳይ መሆኑ ይታወቃል። ነገር ግን የፋና አደረጃጀቶች የጋራ ተቋም እንዳይመሰረቱ በወራሪ አገዛዝም ሆነ በሌሎች ሴራ ጎንጓኞች በኩል ከፍተኛ እንቅፋት ሲፈጠር እንደነበረ እናስታውሳለን። ይህንን ሁሉ ሴራ በጣጥሳችሁ በማለፍ ይህን የመሰለ ጠንካራ የአማራ ፋኖ ተቋም አቁም መቻላችሁ ለወገን ሀይል ብርታትና ኩራት ሲሆን፣ ጠላትን ግን ከፍተኛ ሽብርና ውዥንብር ውስጥ እንደከተተው ለመረዳት ችለናል ከመግለጫዎችም ሆነ ከመሪዎች ንግግሮች እንደተረዳ ነው፣ ይህ ስብስብ በጠራ መስመር የአማራን ትግል በተገቢው መልኩና ህዝቡ በሚፈልገው መልኩ ከግብ ለማድረስ ቆርጦ የተነሳ መሆኑን ተገንዝበናል። የአማራ የህልውና ትግል ግቡን ሊመታ የሚችለው በኢትዮጵያ ላይ የተንሰራፋውን ወራሪና ጨፍጫፊ ስርዓት እስከነ ሰንኮፉ ነቅሎ በመጣል የአማራውን ህልውና የሚያስጠብቅ ለሁሉም ኢትዮጵያውያን የሚስማማ አዲስ ፍትሐዊ ስርዓተ መንግስት ሲከተል ብቻ ነው ብለን በጽኑ እናምናለን። በድርድር ወይም አገራዊ ምክክር በሚል የወራሪ ኃይል በየጊዜው እየለዋወጠ በሚያመጣቸው ልዩ ልዩ ማደናገሪያዎችና ሴራዎች ግን የአማራዊ የህልና ትግል ግቡን ሊመታ አይችልም። ይህን ስንል ድርድር ለጦርነት ማውቂያ አንዱ መንገድ ሊሆን ፈጽሞ አይችልም እያልን አለመሆኑን ግልጽ ማድረግ እንፈልጋለን። ድርድር በተገቢው ወቅትና ከተገቢ ኃይሎች ወይም የህዝብ ወኪሎች ጋር ማድረግ ተገቢ መሆኑን እንረዳለን። ነገር ግን በአማራ ህዝብ ላይ መጠነ ሰፊ የዘር ማጥፋት ጭፍጨፋ ወይም ጄኖሳይድ አውጆ በትጋት እየተገበረ ካለ አረመኔ ስርዓት ጋር ድርድር በማድረግ የአማራን የህልውና ትግል መፍታት እንደማይቻልና ትግሉን የማንኮላሽት አደጋ እንዳለውም ሊሰመርበት ይገባል። የአማራ ፋኖ ብሔራዊ ኃይል እንደ ምስረታው ድርጅታዊ መዋቅሩም በጠንካራ መሰረት በመዘርጋት ትግሉን በተገቢው ፍጥነትና በአነስተኛ መስዋዕትነት ለመቋጨት ሰፋፊ ዘመቻዎችና ተዛማሽ የፖለቲካ ስራዎችን እንደሚያካሄድ ሙሉ ተስፋ አለን። ይህን እውን ለማድረግ የወገን ኃይል ማበራከት፣ ጠላትን መቀነስ በጣም አስፈላጊ ጉዳይ በመሆኑ በዚህ ስብስብ ያልተካተቱትን የፋና አደረጃጀቶች ወደዚህ የአማራ ፋና አንድነት ቤት እንዲመጡ ተገቢውን ጥረት ማድረግና ለተግባራዊነቱም ተመጣጣኝ የሆኑ ውይይቶች በአስቸኳይ እንዲደረጉ ጥሪ እናቀርባለን። የአማራ ፋኖ ብሔራዊ ኃይል በምስረታ መግለጫው ላይ በስብስቡ ላልተካተቱ የፋኖ አደረጃጀቶች ያደረገውን ጥሪ በአድናቆት የተመለከትነው ሲሆን፣ ወገናችሁን ከጥቃትና ጭፍጨፋ ለመታደግ መስዋዕትነት እየከፈላችሁ ያላችሁ የአማራ ፋኖ አባላትና አደረጃጀቶች በአጠቃላይ ልዩነታችሁን በፍጹም ወንድማማችነትና ወገናዊ ምክክር በማጥበብ ወደ አንድነት እንድትመጡ ጥሪ እናቀርባለን። የአማራ ፋኖ ብሔራዊ ኃይል የአማራ ሕልውና ትግልን በብቃት መርቶ ከግቡ እንዲያደርስ ድርጅታችን በሚችለው ሁሉ ሙሉ ድጋፍ ለማድረግ አል እየገባ፣ ሌሎች በውጭ ያሉ የአማራ አደረጃጀቶችም በጋራ በመሆን ለአማራ ፋኖ ብሔራዊ ኃይል ትርጉም ያለው ተጨባጭ የዲፕሎማሲ ና አድቮኬሲ የሚዲያ እንዲሁም ሀብት የማሰባሰብ ድጋፍ እንዲያደርጉ ድርጅታችን ጥሪ ያቀርባል። በተለይ በውጭ ለሚኖረው አማራ ብሎም ፍትህ ወዳድ ኢትዮጵያውያን ሁሉ አማራውን ከጅምላ ጭፍጨፋ፣ አገርን ከማፈራረስ ለመታደግ ቆርጦ ለተነሳው ለአማራ ፋኖ ብሔራዊ ኃይል አስቸኳይና ዘላቂ ድጋፍ እንድታደርጉ ዓለም አቀፍ የአማራ ህብረት በታላቅ አክብሮት ወቅታዊ ጥሪ ያቀርባል። ድል ለፋኖ! ድል ለተገፋው የአማራ ህዝብ!